በድንበሩ የመጀመሪያው ጥይት ጮኸ። ኢትዮ ኤርትራ ከስድስት ዓመት በኋላ የጦርነት መጀመሪያ ይሆን? በፈረንጆቹ ጁን 27 2025 በትግራይ ክልል ዛላምበሳ አካባቢ ከሰላም ስምምነቱ በኋላ የመጀመሪያ ሊሆን የሚችል የጥይት ድምፅና ግድያ ተሰምቷል። ከትግራይ ጦርነት በኋላ በሀገር ሽማግሌዎችና በአካባቢው ነዋሪዎች ጥረት ኤርትራና ኢትዮጵያን የሚያገናኘው የዛላምበሳ ድንበር በይፋ ተከፍቷል። አሁን የተሰማው የጥይት ድምፅ ግን በሕዝቡ ዘንድ ያለውን የሰላም ተስፋ እያጨለመ ሆኗል። በከፍተኛ ሁኔታ ስካር ውስጥ ያለ አንድ የኤርትራ ወታደር ወታደራዊ ዩኒፎርሙን አውልቆ የሲቪሊያን ልብስ ከለበሰ በኋላ ወደ ኢትዮጵያ ድንበር በመግባት በመኖሪያ ቤታቸው አካባቢ የሚጫወቱ ሁለት ህጻናትን በጥይት መቶ አባታቸውን ገሎና እናታቸውን አቁስሎ ወደ ኤርትራ ድንበር ተመልሷል። የተለያዩ የመገናኛ ብዙሃን እንደዘገቡትና የአይን እማኞችም እንደተናገሩት ወታደሩ ጥቃቱን አድርሶና ሰዎችን ገሎ ወደ ኤርትራ ሲመለስ ምንም አይነት መከላከል በኢትዮጵያ በኩል አልገጠመው። የወታደሩ ተግባር ታዲያ ለጥቂት ዓመታትም ቢሆን ረገብ ብሎ የቆየውን የአካባቢውን ግጭት ዳግም እንዳይመልሰው ከፍተኛ ስጋት አለ። ለመሆኑ የኤርትራ ወታደር ተግባር ሁለቱን ሀገራት ወደ ዳግመኛ ደም አፋሳሽ ጦርነት ያስገባቸው ይሆን? ሰላም ጤና ይስጥልን። የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ኢትዮጵያና ኤርትራ ወደ ጦርነት ለመግባት ምን ያክል ተቃርበዋል? የሚለውን እንመለከታለን። እስከ ፍጻሜው ላይክ ሼርና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር እድል በውቢቷ ፒያሳ፣ በመሃል አራዳ፣ ቸርችል ጎዳና፣ ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሦስት መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 6930000 ብር፣ ቅድመ ክፍያ 693000 ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 9460000 ብር ቅድመ ክፍያ 946 ሺህ ብር ብቻ።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 የኤርትራው ወታደር ይህን ጥቃት ከማድረሱ ከአራት ቀናት አስቀድሞ በሀገር ሽማግሌዎች ጥረትና በአካባቢው ነዋሪዎች ፍላጎት የዛላንበሳው ድንበር ተከፍቶ የነበረ ሲሆን በትግራይ ክልል ያሉና በኤርትራ ውስጥ የሚኖሩ ዜጎች ዳግም እርስ በርስ ተገናኝተው እምባ ሲራጩ ተስተውሏል። በድንበር መከፈት ዝግጅት ላይም የሁለቱም አካባቢዎች ነዋሪዎች ያለፈው አልፏል፣ ከአሁን በኋላ ሰላም ይስፈን በማለት ድምጻቸውን ሲያሰሙ ነበር። የሁለቱ ሀገራት መንግስታት አሊያም የክልል ተወካዮች በድንበር መክፈት ስነ ስርዓቱ ላይ ያልተገኙ ሲሆን ድንበር መክፈቱም ሌላ መዘዝ ይዞ መጥቷል። የአሁኑ የኤርትራ ወታደር ተግባርም የዛላምበሳ አካባቢ ነዋሪን ያስደነገጠ ሲሆን ድርጊቱንም ክህደት ሲሉ ጠርተውታል። የአካባቢው ነዋሪዎችም በሰላም ላይ ያላቸው ተስፋ እየተሟጠጠ መምጣቱ ተሰምቷል። ከትግራይ ክልል ያሉ ኃይሎች በሁለት የተከፈሉ ሲሆን በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ከኤርትራ መንግስት ጋር ስምምነት ፈጽሟል፣ ክልሉንም ወደ ግጭት ለማስገባት እየጣረ ነው በሚል በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ክስ ይቀርብበታል። በተጨማሪም ጌታቸው ረዳ ቡድን የደብረ ጽዮን ቡድንን በሌሎችም ጉዳዮች የሚከሱ ሲሆን በተለይም ኢትዮጵያ የቀይ ባህርን ለመቀላቀል የምታደርገውን ጥረት ለማስቀረት ጥረት የሚያደርገው የዶክተር ደብረ ጽዮን ቡድን ነው ይባላል። የኤርትራ መንግስት ከቀናት በፊት ባወጣው መግለጫም የኢትዮጵያ መንግስት የውሸት ታሪኮችን እየፈጠረም እንደ አሰብ ያሉ የኤርትራን ወደቦች ለመጠቅለል ይፈልጋል ሲል ክስ ማቅረቡ ይታወሳል። የኤርትራ ወታደሮች በትግራይ ጦርነት ወቅት በርካታ ኢሰብአዊ ተግባራትን በትግራይ ክልል ውስጥ የፈጸሙ ሲሆን፣ በተለይም በአክሱም ከተማ ያደረሱት ጭፍጨፋ የበርካታ መገናኛ ብዙሀን ትኩረትን ስቦ እንደነበር ይታወሳል። በተጨማሪም ሂማን ራይትስ ዎች ይዞት በወጣ መረጃም የኤርትራ ወታደሮች በትግራይ ክልል ውስጥ የተለያዩ ግድያዎችን ጨምሮ ሴቶችን እስከ መድፈር የደረሰም ተግባራትን ፈጽመዋል የሚል ነው ሪፖርት አውጥቷል። የከዚህ ቀደሙን ጨምሮ የአሁኑ የዛላምበሳ ተግባርም በኤርትራና በትግራይ ህዝቦች መካከል ያለውን አለመተማመን ያናሮ ሆኗል። 2022 ላይ የኢትዮጵያ መንግስትና የትግራይ ኃይሎች በደቡብ አፍሪካ ፕሪቶሪያ ግጭት ለማቆም ስምምነት ሲፈጽሙ ስምምነቱ በጦርነቱ ተሳታፊ የነበረችውን ኤርትራን ያካተተ አልነበረም። በተለይም ኤርትራ በስምምነቱ አለመሳተፏን ተከትሎ በርካታ የትግራይ አካባቢዎችን ተቆጣጥራ ትገኛለች። የአሁኑ ግድያ በተፈጸመበት ዛላምበሳም 75 በመቶ የሚሆነው አካባቢ በኤርትራ ወታደሮች ቁጥጥር ስር ይገኛል። የአሁኑ ክስተት ታዲያ በመንግስታት መካከል ይፋዊ ስምምነትና ሰላም እስካልመጣ ድረስ በህዝቦች መካከል የሚደረግ እርቅ ብቻውን በቀጠናው ሰላም ማምጣት እንደማይችል ያሳየም ጭምር ነው። ኢትዮጵያ የቀይ ባህር አባል መሆን አለብኝ የወደብ ፍላጎቴ መሟላት አለበት ብላ የጀመረችው እንቅስቃሴም በቀጠናው ያለውን አለመስማማት ከፍ አድርጎታል። በዚህ ወር ብቻ ኤርትራ 200000 ተጠባባቂ ኃይሏን ወደ ጦሯ የጠራች ሲሆን፣ ኢትዮጵያም በድንበር አካባቢ ያላትን የወታደር ቁጥር ከፍ በማድረግ ጦርነት አይቀሬ የመሆን እድሉ ሰፊ መሆኑን እያሳዩ ናቸው። በትግራይ ክልል ዛላንበሳ የደረሰውን ጥቃት የሚመለከት መግለጫ አለመውጣቱናም የኤርትራ ወታደርም ጥቃቱን ሲደርስ ዝም ብሎ መታለፉ የአካባቢውን ነዋሪ ያስቆጣ ድርጊትም ሆኗል። ትንሽ በሚመስል ግድያ፣ ግን ደግሞ የበርካቶችን ህይወት የቀጠፉ ግጭቶች በዓለም አቀፍ ደረጃ ሲነሱ መመልከት እየተለመደ ነው። በፈረንጆቹ የዘመን ቀመር በ1914 በሳርቪዮ የተደረገ ግድያ ሚሊዮኖችን የቀጠፈው የመጀመሪያው የዓለም ጦርነት እንዲነሳ አድርጓል። በ19ኛው መቶ ክፍለ ዘመን በናይጄሪያም በዮሩባና ኢቦ ግለሰቦች መካከል በበርበሬ እርሻ ላይ የተነሳ ግጭት በአፍሪካ አህጉር ከታዩ አሰቃቂ ጦርነቶች መካከል አንዱን አስመልክቶናል። ወደ ቀጠናችን እንኳን መለስ ስንል ይሄ ነው የሚባል ጠቀሜታ በሌለው መሬት ይገባኛል በሚል በተነሳ ጦርነት በኢትዮጵያና ኤርትራ መካከል በመቶ ሺዎች የሚቆጠሩ ሰዎች ህይወታቸውን አጥቷል። የዛለም በሰው ግድያ ሲታይም ትልቅ አይምሰል እንጂ የ2018 ቱን የኢትዮጵያና ኤርትራ የሰላም ስምምነት በማፍረስ ዳግመኛ ወደ ደም አፋሳሽ ግጭት በኢትዮጵያና ኤርትራ መካከል ሊያስመለክተን ይችላል። እንዲህ ያለው የሰዎች ግድያ ደግሞ ለቀጣይ ጦርነት እንደ ማቀጣጣያነት የሚያገለግል ጭር ነው ቢባል ማጋነን አይሆንም። በተጨማሪም ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የወደብ ስምምነትም በኤርትራ ያልተወደደ ሲሆን ሁለቱ ሀገራትም ጎራ ለይተው በምስራቅ አፍሪካ እንዲባደኑ አድርጓቸዋል። ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱና በኃይል መንግስትን ለመጣል የሚጥሩ ታጣቂ ቡድኖችን የምትደግፍ ሲሆን ኢትዮጵያም እንደ የአፋር ነጻነት ግንባርናም ሌሎችም ታጣቂ ቡድኖችን በማደራጀት የኤርትራን መንግስት ለመውጋት ትሞክራለች በሚል በኤርትራ መንግስት ክስ ይቀርብባታል። ለረጅም ጊዜ ከኢትዮጵያ ጋር በተቃረነ መንገድ ስትጓዝ የቆየችው ግብጽም ለኤርትራ ድጋፏን በማሳየትና ከኤርትራ ጋር ያላትን ግንኙነት በማጠናከር ኢትዮጵያን በእጅ አዙር ለመጉዳት ጥረት ይያል ያደረገች ነው። በዛላንበሳ የደረሰው አይነት ጉዳት እየተባባሰ የሚመጣ ከሆነና በቀጣይነትም ተጨማሪ ግድያዎችን በኤርትራ በኩል የምንመለከት ከሆነ ሰላም እያራቀና ጦርነት ይበልጡን እየቀረበ መምጣቱ ሳይታለም የተፈታ ጉዳይ ነው። በኤርትራ ጥቃት ሰዎች በሞታቸው ጉዳዩን ይበልጥ አሳሳቢና አስደንጋጭም ጭምር አድርጎታል። በኤርትራ ወታደር የተገደሉት አባት የማህበረሰብ አባል ከመሆናቸው ባለፈም ቤተሰባቸውን በግብርና የሚደግፉ የቤተሰባቸው ምሶሶም ጭምር ናቸው። የገበሬው አባት ሞት ብቻም ሳይሆን ሚስታቸውም በጥይት ተመተው በሆስፒታል መተኛታቸው በልጆቻቸው የአይምሮ ህመምን የሚያስከትልና ለቀጣዩም ትውልድ የሚተርፍ ጉዳትን ያስከትላል። ኤርትራዊ ወታደር ወደ ኢትዮጵያ ድንበር ዘልቆ በመግባት ጉዳት ሲያደርስ ያለመውና ያሰበው ከዚህ በላይ ነበር የሚሉት የአይን እማኞች በአለቃው ትዕዛዝ ግድያውን በአንድ ቤተሰብ እንዲገታ አድርጓል ይላሉ። ከቀናት በፊት ከኤርትራ ጋር የሚያገናኘው ድንበር በመከፈቱ ደስተኛ የነበሩ የዛላንበሳ ነዋሪዎች አሁን ላይ ታላቅ ፍርሃት ውስጥ ሆነው የተገደሉባቸውን አባት ለመቅበር ተገዷል። ጉዳዩ ታዲያ በቀጣይነት በኢትዮጵያና ኤርትራ መካከል ግጭት ይከፈታል ከሚለውም አልፎ የኢትዮጵያ ጦር በድንበር አካባቢ ያሉ ዜጎችን መጠበቅ አልቻለም፣ የሚል እሳቤ እየተነሳ እንዲመጣ ምክንያት ሆኗል። በተጨማሪም የኢትዮጵያ መንግሥት ከትግራይ ኃይሎች ጋር የፕሪቶሪያ ስምምነትን ሲፈራረም የኤርትራን ጉዳይ ችላ ማለቱ የኤርትራ ጦር ከያዛቸው የትግራይ አካባቢዎች እንዳይወጣና እንደ ዛላንበሳ ባሉ ስፍራዎች ደግሞ ግድያዎችን እንዲፈጽም እያደረገው ነው የሚሉም በርካቶች ናቸው። የአፍሪካ ህብረትና የተባበሩት መንግስታት ድርጅት በጉዳዩ ላይ ጣልቃ ገብቶ መፍትሄ መስጠት የማይችሉ ከሆነ ጉዳዩ እየተባባሰናም ተጨማሪ ቀጠናዊ ጉዳትና ጦርነትን እያስከተለ መቀጠሉ አይቀሬ ነው። ዓለም ካለፉት ታሪኮች መማር ግድለዋል። ለአንድ ሰው የተተኮሰች ጥይት በሚሊዮኖች የሚቆጠሩ ሰዎች በጦርነት እንዲማገዱ ምክንያት ስትሆን በተደጋጋሚ ተመልክተናል። እዚህ ግባ የማይባል ጠቀሜታ የሌለው ነገር ግን በመቶ ሺዎች የሚቆጠሩ ሰዎችን ሕይወት የበላው የኢትዮጵያና ኤርትራ ጦርነት ዳግም እንዳይቀሰቀስ ጥንቃቄን የሚፈልግ ሲሆን፣ አንድ የተሳሳተ እርምጃ ወደ ለየለት እልቂት ሊያስገባንም ይችላል። አሁን ላይ ያሉ ፖለቲከኞችና የሀገር መሪዎች በዛላምበሳ የሆነ አይነት ተግባር እንዳይደገም ከአሁኑ እንቅስቃሴን ካላደረጉ ዳግመኛ ጦርነት ውድመትና ድቀትን መመልከታችን አይቀር ይሆናል። የሁለቱ ሀገራት ግጭትም በሁለቱ ሀገራት መካከል ብቻ የሚቆም ሳይሆን መላውን የምስራቅ አፍሪካ ህዝብ የሚያደቅ ለመሆኑ ጥርጣሬ የለውም። እንደ አሜሪካ፣ ሩሲያ፣ ቻይና፣ ቱርክ፣ ሳውዲ አረቢያም፣ ግብፅ፣ ዩናይትድ አረብ ኤምሬትና ሌሎችም ሀገራት በሁለቱ ሀገራት ግጭት እጃቸውን አስገብተው ላለማብኳታቸውም መተማመኛ የለም። ሰላም ለኢትዮጵያ ሰላም ለኤርትራ ሰላም ለምስራቅ አፍሪካ ሰላም ለዓለማችን እያለን የዛሬውን በዚያ በቃን ሰናይ ጊዜ ከቴምር ሪል ስቴት የሚያምር እድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930ሺህ ብር ቅድመ ክፍያ 693ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460ሺህ ብር ቅድመ ክፍያ 946